ለምሳሌ በመንፈሳዊ አውድ ቅዱሳት መጽሐፍት የሚያነቡ ሰዎች አሉ አይደለ ለእነሱ ጥሩ ትምህርት ይሆናቸዋል አሁን ለምሳሌ ሐዋርያት የመጀመሪያ ህይወታቸው ምንድን ነው እንደኔ እንደ አንቺ ባለሙያ ናቸው ግማሹ አሳጥማሽ ነው ሙያ ነው ግማሹ ሀኪም ነው እንደ ሉቃስ ግማሹ ግንብ የሚገነባ ነው ሽመና ወዘተርፈ ግማሹ ታክስ ሰብሳቢ ነው አካውንታንት ነው አሁን ጠራቸው ባለቤቱ ነው ሲጠራቸው ሰውን አጥምዶ አላቸው። ፓተርን ተለወጠ። ሶ የበለጠ ታያላችሁ ከዚህ የበለጠ ስላላቸው። አሁን እነዚህ ሰዎች ወደዚህ ህይወት ሲመጡ በጣም ይሄ ማንነታው ምድር ላይ የሚሰሩት ነገር ኮምፕሊት ይለወጠ። አሁን አሳ እናጥምድ እንዳሉ ህብስት በርክቶ ይበላሉ። እንታመም እንዳሉ የሞተ ያነሳል። ባህር ላይ እንምጣ ሲሉት ኑ ይላል። ብርሃን እና ሌላ ሌላ አለም በኋላ በስቅለቱና በትንሳኤ ትንሽ ሲለያቸው ወደ ድሮ ስራቸው ይመለሳሉ እና ሌሊቱን ሙሉ አሳ በማጥመድ በጣም ሲለፉ አሉ። አሁን ይሄ እኛን ህይወት ይወክላል። በቃ እንለፋለን፣ እንለፋለን፣ ጠባይልን፣ እንደክማለን፣ እንደክማለን፣ ጠባይልን። በጣም በጣም ያለውም የሌለው ሬስትለስ። ሌሊቱን ሙሉ ሌሊት ነው ማለት ነው፣ ህይወት ይሄ ሌሊት። አሁን ስንተረጉመው ይሄ ሌሊት ነው፣ ይሄ ቀን ነው። ስታዋሃጁ ነው እለት ሚሆነው እና ጠዋት ላይ ባለቤቱ ይመጣል እና መረቡን በቀኝ በኩል ጣሉ ይላቸዋል። ቀኝ ሌላ ነው። አየሽ ወደ ቀኝ ሲጥሉ 153 ትልልቅ አሳ ቁጥር ነው 153 ራሱን ችሎ ትርጉም አለ። ወደ አንድ ጅል ስለወጩ ዘጠኝ ነው። እዛ ውስጥ አንገባ። 153 ትልልቅ አሳዎች ተያዙላቸው ነው። ከዛ እንደገና ሲወጡ ደግሞ ማንደሰላው ማይታወቅ ፍም ላይ አሳዎችና ምን መጣ ማለት ነው አሳና ኅብስት ግን ባለቤቱ ምንድን ነው ያለው? ካጠመዳችሁትም ከዛው አቅርቡ ነው ያለው። ሁለቱንም፣ አየሽ አሁን መላእክትም ያዘጋጁት ይኖራል፣ ሰዎች ያዘጋጁት ይኖራል። ሁለቱን ማዋሃድ፣ ሁለቱን ማዋሃድ ነው ነው። ስለዚህ እኔ አሁን በረከት ለማግኘት ቀኙ ለመጣር ግራው፣ ግን ማዋሃድ ከተቻለ፣ ለምሳሌ አምስት እንጀራ ሁለት አሳ ማቅረብ የሰው ድርሻ ነው። ይህ አቅርብ መባረክ ደግሞ የባለቤቱ ነው። ጋኖቹን ውሃ ሙሏቸው ብሏል። ውሃ መሙላት የአንቺ ድርሻ ነው፣ ወይን ማድረግ የሱ ነው። ይህ እምነ ተዋህደ ማለት ነው። ከዛ በኋላ ድካም ይቆማል። ይሄው ድካም በሙሉ ቀጥ ይላል። ቀጥ ብሎ ይቆማል። ለዚህ ነው በአንድ ቀን ዘርተው በአንድ ቀን አብስለው ተመገቡ ምናምን የሚባል ለእኔና ለአንቺ በጣም ይከብዳል። ግራውን ብሬን ለሚመራ ሰው ሊያመናችእመክንየሆኑ ሀይ እኮ ሎጂክ እኮ ነው። ይሄ ግን አይደለም። በ ትቤት ለዚህ ነው ሰው ተረት ተረት ይላል። ምንድን ነው ይላል። ኦልሬዲ ቀኙ ሎክ ዳውን ሆኗል። ምን ትይዋለሽ? ጨለማ ውስጥ ነው እና ተረት ተረት ነው። ተረት ተረት የሚለው አያውቀውም። ያላይት አያይ መቼም አያይም። እስኪሞት ድረስ ጀስት ህይወታችን ያ ነው። እኔ እንደው ጥቁሩም ጋውን እንዳለ ሆኖ ነጭም ጋውን ጥሩ ነው። እንደዚ ደሰለ ባላንስ ካላረግን በስተቀር ህይወታችን ትንሽ ጥሩ መስመር አይዘ እና ዓለም ግን ይሄንን እንዳና ያደርጋናለች። ግራ ግራ ግራ ግራ ግራ። ስለዚህ ነው ለምሳሌ ኃያላን ሀገራት የምታያቸው አሉ ሰለጠኑ፣ የምታያቸው የሳይንስ ጥግ ምንድን ነው። ኒኩለር መስራት ነው ራሱ አሁን የምታየው ነው። ስግብግብነት ነው። በቃ ሁሉም የራሴ ኢጎ በቃ መሰብሰብ፣ ኒኩለር ተኩሳለው፣ ማስፈራራት የሆነው ግራው ብቻ ስለሚመራው ነው። ቀኝ የለም። እና መረቡን ወደ ቀኝ መጣል አለም እስካልቻለች ድረስ ሰላም የላትም፣ ፍቅር የላትም፣ በረከት የላትም፣ ረዳት የላትም። እንደተጋደለች እንደተዋጋች ምዕራፏ ይከናወናል። እና የባለቤቱ ፈቃድ ግን ነው አጣምረው አዋህደው ያን ጊዜ አድርባሃለው ነው እና ይህን ማወቅ መረዳት በጣም ጠቃሚ ነው ይመስለኛል።